በህይ ጥሩ ጓደኛክ በሆን ደስ ይለኛል። ፈቃደኛ ከሆንክ ውጤት መጣልኝ። እዚህ ሀገር ብቻ አይደለም የሚሰራው ሌላም ሀገር እኮ ነው። ሁላችሁም እንደምታውቁት እንግዲህ ከዚህ በፊት አብርሃም ልጅ አለ ተብሎ ቤቱ ድረስ ልጅ መቶ ያንተ ነው ተብሎ እንግዲህ በስንት መከራ ያንን ነገር የእሱ እንዳልሆነ ተረጋግጦ መመለሱ የሚታወስ ነው። አሁን ላይ ግን ተመልሶ ያ ኬዝ እየተቀሰቀሰ ይገኛል። በትናንትናው ዕለት ሩታና መቅደስ ለአጭር ጊዜ መገናኘታቸውን ሰምቻለሁ። እንግዲህ ሩታ ከሰው ጋር ባለችበት ሁኔታ እንግዲህ መቅደስን አግኝታት አጭር የተባለ ምልልስ እንዳደረጉና ተመልሶ ይሄ ኬዝ እየተነሳ እንደሆነ መረጃው ደርሶኛል ማለት ነው። እዚህ ጋር በተያያዘ አዲስ መረጃዎች አሉ ማለት ነው። በተለይ ከሄርሜላ ጋር በተያያዘ አዳዲስ ነገሮች እየተሰሙ ስለሆነ ይሄኛው ሕፃን ልጅ የሄርሜላ ነው እየተባለ ነው። በአንድ በኩል እንደዚህ አይነት ነገሮች እየተናፈሱ ይገኛሉ። እስኪ ይሄን ነገር እንመርምረው። የዛሬው ቪዲዮ ሂንት ለመስጠት ያክል ነው። ምክንያቱም ከዚህ ቀደም የተለያዩ መረጃዎችን በማስረጃና በመረጃ እያመጣን ነገሮችን አረጋግጠን ስንሰነባበት ነበረ። በዛሬው ቪዲዮ ግን ጀስት ሂንት ለመስጠት ነው፣ እናም የእናንተን አስተያየት ለመጋራት ነው ማለት ነው። ምን ታስባላችሁ በዚህ ጉዳይ? ወደኋላ ተመልሰን የዚህ ልጅ አመጣጥና በተለይ ደግሞ መቅደስ ደጋግማ ደጋግማ ከዚህ ጀርባ ሌላ ሰው እንዳለ ስትጠቁም ነበረ በተለይ ዲኤንኤውን ያስቀየረው ሰው መናገር አልፈልግም ነገር ግን አለ ስትን ነበረ በጣም እጁ ረጅም የሆነ ሰው አለ ስትል ነበረ አቅም ያለው ሰው አለ ስትል ነበረ ይሄ ሰው ማን ነው ሄርሜላ ነች ወይስ አብርሃም ጓደኞች አንዱ ነው ከዛ ሊወጣ ስለማይችል ማለት ነው ምክንያቱም አሁን ላይ ልጁ የሄርሜላ ነው እየተባለ ስለሆነ ነገሮች ወደዛ ያሳያሉ ወይ ወይስ እየተናፈሰ ያለው ነገር ፎርስ ነው የሚለውን ነገር ማጥራት ስለሚያስፈልግ ነካ ነካ አድርገ ነው እንሰነባበታለን ማለት ነው። ሂንት ለመስጠት እያክለው እናንተ ምን ታስባላችሁ? ነገር ግን መረጃውን ላስቀድምላችሁ እና ሩታ መቅደስ፣ እንግዲህ ሩታ ከሰው ጋር ባለችበት ሁኔታ፣ እንግዲህ መቅደስ ልትከሰት ችላለች ማለት ነው። በዛ ሲቹዌሽን ውስጥ ሩታና መቅደስ ሲያወሩ ነበረ ማለት ነው። ታዲያ በሩታ በኩል የተነሱ ነገሮች አሉ። ሩታ አሁን ድረስ እንግዲህ እንዳልተዋጣላት ነው እየተናገረች ያለችው። ምንድን ነው የተደበቀው ሚስጥር? ሚስጥሮቹን እንድታውጭልኝ እፈልጋለሁ። በተለይ ደግሞ ከኤርሜላ ጋር ግንኙነት እንዳለሽ አውቃለሁ፣ መረጃው አለኝ። እነዚህ ነገሮች አጥርተሽ እንድታሳውቂኝ እፈልጋለሁ ብላ እንግዲህ ከማስጠንቀቂያ ጋር እንደነገረቻት ነው የሰማነው ማለት ነው። እንግዲህ ሩታ ይህን ኬዝ ዳግም መቀስቀስ እፈልጋለች። ምክንያቱም ወደ ኋላ ተመልሰን ስናይ ብዙ ያልጠሩ ነገሮች አሉ በዚህ ጉዳይ፣ በተለይ ደግሞ ከኤርሜላ አመጣጥ ጋር ካለው የዲኤንኤ ሲቹዌሽን ወይም ዲኤንኤው ፎልስ ነው ያሉበት ሁኔታ እና አጠቃላይ ነገር ስናጤ ነው የሩታ ግምት ወይም የሩታ ጥርጣሬ ትክክል ነው ልንል እንችላለን። በተለይ ደግሞ መቅደስ ከሄርሜላ ጋር ከፍተኛ የሚባል ኮኔክሽን እንዳላት ሰምታለች ማለት ነው። ታዲያ ይህን ሁሉ ተከትሎ እንግዲህ ኬዙ እንደ አዲስ እየተቀሰቀሰ ይገኛል ማለት ነው። በተለይ በዚህ ልጅ ዙሪያ አዲስ አጀንዳ እየተከፈተ ይገኛል። ይህን እንግዲህ ቀደሜ እያሳወኳቸው ይገኛለሁ። በቅርቡ በቪዲዮዎቸው ውስጥ ታዩታላችሁ ማለት ነው። እውነት የዚህ የህፃን ልጅ ኬዝ አላለቀም ወይስ ያልሆነ ጥርጣሬ ነው እየተካሄደ ያለው ወይም ያልሆነ አጀንዳ ነው እየተቀሰቀሰ ያለው የሚለውን ነገር ሀሳብና አስተያየታችሁን ግለጹልኝ እስቲ። ለማንኛውም ግን አንድ ሁለት ቪዲዮ ኒና አስተያየት እንሰጥበታለን ማለት ነው። ከኔጋ ሁኖ ይኸው ይሁ እስኪ ይሁ መልኩ ራሱ አይናገርም ይህ ማለት እንግዲህ መቅደስ ቀጥታ ያገኘችው የሩታን ወንድሞች ነው ማለት ነው። የአብርሃም ልጅ ነው ከፈለጋችሁ ዲኤንኤ ያስመርምሩ ውሰዱ አለች ማለት ነው። ወንድሞቿም ይዞት ሄዱ ማለት ነው። እንግዲህ እዚህ ጋር ወደ ሁለተኛው ቪዲዮ ስንሄድ ኢንተረስቲንግ ነገር አለ። እዚህ ጋር አሁን ልጅቷን አስረጅ ያሏት መቅደስን ጠርተው ምንድነው እየተካሄደ ያለው ልጁ ኬት መጣ መቼን ያረገሹ እያሏት ነበረ። እንግዲህ እዚህ ጋር እያስተጋባች ያለችው የዋናውን ሰውዬ ንግግር ይመስለኛል። ምን እያለች ትገኛለች? አስራ ሁለተኛ ክፍል ነው ነገሩ የተካሄደው። እንግዲህ የሆነ ፓርቲ ነበረ ወይም ድግስ ነበረ። እዛ ድግስ ላይ ያልታሰበ ነገር ተፈጠረ። በዛ ምክንያት አረገዝኩኝ፣ ልጁ ተወለደ እያለች ነው እንግዲህ። ይሄኛው የዋናው ሰውዬ ሀሳብ ሊሆን ይችላል የሚል ጥርጣሪ አለ። ሁለት ተፈትነን ከመጣም በኋላ የግቢ ዝግጅት ነበረ፣ እዛ ዝግጅት ላይ ነበረ በቃ የማይሆን ነገር የተፈጠረው ሶ የኛ ሀሳብ ምንድን ነው መቅደስ በራሷ ሀሳብ አይደለም እየተነዳቸው ያለችው ስለዚህ ነገሩ የተፈጠረው ከሄርሜላ ጋር ቢሆንስ አስራ ሁለተኛ ክፍል ከሄርሜላ ጋር ተፈጥሮ ቢሆንስ ልጁ የሄርሜላ ነው አስራ ሁለተኛ ክፍል ላይ እንደዚህ ተፈጠረ ድግስ ላይ እንደዚህ ተፈጠረ የእሷን ሀሳብ እያስተጋባች ቢሆንስ አሁን ነገሮች ሲሊል ሊመስሉ ይችላሉ ነገር ግን ፖሲቢሊቲ አላቸው የመሆን ቻንስ አላቸው ሶ ቀጣይ ላይ የምናገኘው ምንድን ነው አብርሃምና ፈረንጁ ማስረጃ አለን ብለው እንግዲህ ለሩታ ቪዲዮ ይዘውላት መጡ። ምንድነው ቪዲዮ እሷ ሲሰሯነች እንደዚህ አይነት ሴራዎች እያሴሩ ያሉት አብሮ ሲያወሩ እንግዲህ፣ ፈረንጁ ቀርጾ አምጥቶልሻል ቪዲዮ፣ ስለዚህ እመኝኝ ምናምን ብሎ ቪዲዮ ያሳያት። ከዛ በኋላ ሩታ ደግሞ ይህን ነገር ልቀበል አልችልም፣ ይህ ቪዲዮ ምንም አይነት ፕሩፍ አያረግም አሉ። ስለዚህ ወደ ዲኤንኤ እንሄድ አሉ። እንግዲህ ወደ ዲኤንኤ ስንሄድ አብርሃም ወዶ ፈቅዶ ነው ሆስፒታል ማለት ነው። እዛ ሆስፒታል ሄደ። ሆስፒታል ራሳቸው መርጠው ነው ይህ እንዲደረግ ሄዱ። አብርሃምና ልጁ ሊመረመሩ ማለት ነው። ውጤት መጣልኝ። ሀገር ብቻ የሚሰራው ጭምር በኋላ እንግዲህ ይሄ ኔ ሲመጣ ተቀይሯል። በሰዓቱ አገር ውስጥ አይደረግም ከውጭ ነው የሚመጣው። እንግዲህ በጣም ስትሪክት ነው እንግዲህ ፊልም ካልሆነ አሁን ፊልም ላይ ተቀይሯል ብለው ነገሩን። ያው የፊልም ነገር ታውቁታላችሁ ልብ ወለድ ስለሆነ በዛ መልኩ ዩት ይሄኛው ደግሞ ሪያሊቲ እንደመሆኑ መጠን የመቀየር ቻንሱ ሌጋል የሆነ ሆስፒታል ከሆነ ከ10 ፐርሰንት በታች ነው። ኢቨን ደግሞ ራሱ ሆስፒታሉ መርጦ እዛ ምርመራ ካደረገ ለምንድን ነው የሚቀይረው? አሁን የሶዮ ያለበት ወይም ሶዮ የትኛውንም ሆስፒታል ኮንትሮል ያደርጋል ወይ፣ ይሄ እጁ ረጅም ነው የሚባለው የትኛውንም ሆስፒታል ኮንትሮል ያደርጋል ወይ የሚለው ነገር ትንሽ አጠያቂ ያደርገዋል ማለት ነው። ስለዚህ ሶ ዲኤንኤው ተደረገ። ከዛ በኋላ በሚቀጥለው ቪዲዮ ደግሞ ዲኤንኤው ተቀይሮ ነው ብላ መቅደስ እራሷ መጣች ማለት ነው። ማንም ሰው የማያውቀው ነገር አለ ማለት፣ ከኔ ጀርባ ያለ ሰው አለ ገብቷል። ይሄንን ነገር ደግሞ እንዴት ብዬ ልነግርህ እንደምችል አላውቅም። አብርሽ ልጁ የኔም ልጅ አይደለም፣ የአንተም ልጅ አይደለም። በቃ እንድታውቅ ማለት ይሄንን ነገር ነው አይደል? ማወቅ የፈለከው ልጁ የኔም አይደለም የአንተም ልጅ አይደለም። ግን ከኔም ከአንተም ጀርባ በቃ የተደበቀ ነገር አለ። ያዲን ውጤቱን የሚያስቀየረው ሰው አለ። ያንን ሰው መናገር አልችልም አብርሽ፣ ምክንያቱም አስቡት መቀየሩን የምትናገረው እሷ ነች ማለት ነው። ዲኤንኤው ተቀይሯል፣ ልጁ የእኔም የአንተም አይደለም ብላ መጣች። ሶ ስታወራ እንደሰማችኋት በጣም እጁ ረጅም የሆነ ሰው አለ። እኔ መናገር አልችልም፣ ምክንያቱም ለህይወቴ ያሰጋኛል። ልጁን ሳሳድገው የነበረው እኔኔ ከሕፃንነቱ ጀምሮ ሳሳድገው የነበረው እኔ ነኝ። ልጁ ጋር ብዙ ታሪክ አለ። በናንተና በሩታና በአንተ መካከል የሚገባ መግባት የሚፈልግ ሰው አለ። ነገር ግን ሚስጥሩ መናገር አልፈልግም። ስለዚህ ይሄ ዲ ኤን ኤ ተቀይሯል አለች። እሺ ተቀይሯል አለ። ከዛ በኋላ ይሄን ዲ ኤን ኤ መቀየሩንና አለመቀየሩን ድጋሚ ምርመራ አደርገው እንግዲህ ማረጋገጥ ነበረባቸው። በተለይ ሩታ ድጋሚ ቼክ ማድረግ ነበረባት። አሁን የልጅቷን ወሬ ብቻ ሰምተው በቃ ይሄ ነገር እውነት ነው ልጁ የአብርሃም አይደለም ተባለና ተደፋፍኖ በዛው ቀረ ማለት ነው። አልተረጋገጠም። ዲኤን የሚያሳየው የአብርሃም ልጅ መሆኑን ነው። ነገር ግን ልጅቷ ይሄ ነገር ተቀይሯል ስላለች ብቻ በዛው ደፋፍኖት ተውት ማለት ነው። አልተረጋገጠም። የአብርሃም ልጅ አለመሆኑን ኔጌቲቭ የሚያሳይ ዲኤን የወጣ ነገር የለም ማለት ነው። ያዙልኝ ሰው እንደዚህ እንደዚህ እያለ ያለውን ነገር ሩታም ተቀበለች። ልጅቷን እንግዲህ አባረሯት። ልጁን ያሳድጋለሁ አለ። ከዛ በኋላ ከሩታ ጋር ትንሽ ክፍተት ሲፈጠር ሄርሜላ እንግዲህ ከቻለች ማለት ነው። አራት መቶ ሺህ ላይ በማይሆን አገባብ ነው እንግዲህ፣ ማንም ሰው ዝግጅት አዘጋጅቶ ጠብቋችሁ የአንተን ደስታ እፈልጋለሁ፣ ለዛ ነው ይህን ዝግጅት ያዘጋጀሁት ብላ ከቻለች ማለት ነው። በዚያው ልጁን በተቀበለበት ወቅት ማለት ነው። ሰላም እንኳን ደስ ከ ስለስገበበት ደስ እንኳን እንግዲህ ትንሽ አጠራጣሪ የሚያደርገው ይሄ ነው። በቃ ከዚህ ጀርባ ሄርሜላ እንዳለች በጣም ፍንጭ የሚሰጥ ነገር ሆኖ ነው ያገኘነው። ከዚህ ጀርባ ሄርሜላ እንዳለች ፍንጭ ይሰጣል ነገሩ። ሜቢ ምናልባት ምናልባት ልጁ የሄርሜላ ሊሆን ይችላል። ሄዶ ሄዶ ደግሞ በጣም ጠነከረ ከተባለ ልጁ የአብርሃምና የሄርሜላ የመሆን ቻንሱ ከፍተኛ ነው። እንደተባለው ይሄ ነገር አስራ ሁለተኛ ክፍል ተፈጥሮ ከሆነ እንግዲህ አብርሃም ወይ በመጠጥ ወይ በሆነ ነገር ተነርቶ ከሆነ የሁለቱ ልጅ የመሆን ቻንስ አለው። አለበለዚያ ደግሞ ልጁ ሄርሜላ ብቻ ሆኖ ነገር ግን አብርሃምን ብቻ ስለምትፈልገው በዛ ነገር ወደ ህይወቱ ልገባ ፈልጋል ሊሆን ይችላል የሚል ጥርጣሪ ያለን እና ትንሽ አጠራጣሪ የሆነ አገባብ ነው የገባችው ማለት ነው። እሱ ይባስ ብሎ ደግሞ አራት መቶ ሺህ ተከበረ እና ልክ አሁን ደግሞ በሚቀጥለው ቪዲዮ ላይ ጓደኛ ብንሆን ደስ ይለኛል ላለች ቀጥታ ጓደኛ ያው ቅርብ የሴትም የወንድም ጓደኛ የለኝም እና ቅርብ ሀኝ ጥሩ ጓደኛ ብሆን ደስ ይለኛል ፈቃደኛ ከሆንክ እንግዲህ ከዛ በኋላ በሩታና በአብርሃም መሃል ገብታ እንግዲህ ያለውን ነገር ስፈተፍት ነበረ። ሄዶ ሄዶ ሄዶ ደግሞ እሱ ወደ ውጭ በሚወጣበት ሰዓት ልጁን አደራ ብሏት ሰጥቷት ሄደ። ይህንን አደራ ለምንድነው የሰጣት? ሌላ ሌሎቹ ጓደኞቹ እያሉ በተለይም ማርክ ነበረ። ኢቭን ለሩታ ለራሷ ራሱ መስጠት ይችል ነበር። ሩታ ቢያትልም ነበር። እነዚህ ነገሮች እያሉ ለምንድነው ለሄርሚላ ሰጥቷት ሄደው? ሄርሚላ ከልጁ ጋር በጣም ስለተቀራረበች አደራ ሰጥቷት ሊሄድ አስችሎታል ብለን ልንገምት እንችላለን ማለት ነው። ግን በአጠቃላይ ያለው ሚስጥር ምንድን ነው? ሄርሜላና መቅደስ ግንኙነት አላቸው። ሁለቱ ከፍተኛ የሚባል ግንኙነት አላቸው። ይሄ ነገር አሁን ላይ እየወጣ ይገኛል። እንግዲህ ነገሮች አሁን ላይ እየተቀሰቀሱ ይገኛሉ ማለት ነው። ያለው ነገር ይሄ ነው። እንግዲህ እናንተ ምን ታስባላችሁ? በዚህ ዙሪያ እንዴት ነው ይሄ ነገር ሙሉ በሙሉ ሐሰት የሚያደርገው ነገር አለ ወይ ወይስ ያሉት ጥርጣሪዎች ትክክል ናቸው? ልጁ የሄድሜላ የመሆን ቻንስ አለው ወይ ያለውን ነገር እስኪ ለማጥራት እንሞክር። ሀሳብ እና አስተያየታችሁን ግለጹልኝ። ሰብስክራይብ፣ ላይክ ማድረግ እንዳረሱ። እንግዲህ እንደዚህ አይነት መረጃዎች ይደርሳችኋል ማለት ነው። ከቦታው የተለያዩ መረጃዎችን እናደርሳችኋለን። እንግዲህ የዛሬው ቪዲዮ እንደነገርኳችሁ ነው፣ የማረጋገጫ ቪዲዮ አይደለም፣ ሂንት ለመስጠት ያክል ነው እንደዚህ ቀደሙ አረጋግጠን የምንሄድበት ነገር አይደለም። ያው ማስረጃዎቹ ሂንት ለመስጠት ያክል ናቸው። ለማንኛውም ቤተሰቦች ለዛሬ ያስኩላችሁ ይህንን ይመስል ነበር። የምታስቡትን አስቀምጡልኝ። ሰላም ሁኑልኝ።